በኦሮመኛ ዘፈኖቹ የሚታወቀው አርቲስት አንዷለም ጎሳ ባለቤት በነበረችው ወይዘሮ ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታወቀም። ቀነኒ አዱኛ በለሚ ኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ መጋቢት አንድ ቀን 2017 ዓ ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው ብርንዳ አምስተኛ ፎቅ ላይ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ሕይወቷ ማለፉን ፖሊስ ገልጿል። ፖሊስ መረጃው ከደረሰው በኋላ የምርምራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክ የታክቲክ መረጃዎችን ማሰባሰቡን የገለጸ ሲሆን የሟቿንም አስክሬን ወደ ዳግማዊ ምንሊክ ሆስፒታል ለተጨማሪ ለምርመራ እንዲሄድ አድርጓል። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምጻዊ አንዷለም ጎሳን ጠርጥሮ በቁጥጥር ስር በማዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን ምርመራ ውጤትም ለሕዝብ ይፋ እንደሚያደርግ አስታውቋል። የአዲስ አበባ ፖሊስ አክለውም በተለያዩ የማህበራዊ ሚዲያ ድረ ገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑም ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርግታቸው እንዲቆጠቡ አሳስበዋል። የአርቲስት አንዷለም ማኔጀር ሌሊሳን ድሪስ የአስክሬን ምርመራው በምኒልክ ሆስፒታል እንደሚደረግና የሟች የቀብር ስነስርዓት ዛሬ እንደሚከናወን ቀደም ብለው ለቢቢሲ ተናግረው ነበረም። ቀነኒ ከምትኖርበት ህንፃ መውደቋን እና ንጋት 11 ሰዓት አካባቢ መሞቷን ለሊሳ ተናግሮ አንዷለምና ቤተሰቦቹ ወድቃ እንዳገኟት አስታውቀዋል። ለሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርምራ እየተካሄደ ነው ብለዋል። ማኔጅሩ አክሎም መኖሪያ ቤቱ አዲስ አበባ ራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ ዓመት በላይ መኖራቸውን ተናግረዋል። ከክስተቱ በኋላ አስክሬኗን በአቅራቢያው ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱን ገልጸዋል። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወስደዋል ብለዋል። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። የቀብር ስነ ሥርዓቷም በአዲስ አበባ ይፈጸማል። አንዷለም ነው ወደ ሆስፒታል የወሰዳት ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል ብለዋል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዷለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል አብራርቷል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ወቅሰው ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማኔጀሩ ለፒቢሲ ተናግረዋል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ፣ በማስታወቂያ ስራዎች፣ በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበረ ቢቢሲ ከቅርብ ሰዎቿ ለመረዳት ችለዋል። ፖሊስ ስለ ክስተቱ እያካሄደ ያለውን ምርመራ እስኪያጠናቅቅ ድረስ ምንም አይነት ስለ አሟሟቷ መረጃ ለመስጠት እንደማይችል ገልጿል። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃዎችን በመሰብሰብ ምርመራውን እንደሚጀመር የገለጹ አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም ብለዋል።